ሰላም ጤና ይስጥልኝ ውድ አድማጮቻችን፣ ወደ ዕለቷ አርስተ ዜና እናልፋለን። ኢህአፓ በኦሮሚያ ክልል ምስራቅ አርሲ ዞን በኦርቶዶክሳውያን ላይ በተፈጸመው ጥቃት የብልጽግናው መንግስት ይቅርታ እንዲጠይቅና ካሳ እንዲከፍል ጠየቅም። ግብፅ የኤርትራ ሉዓላዊነትና የግዛት አንድነት በጽኑ ትደግፋለች ሲሉ የግብፅ ፕሬዚዳንት አብዱል ፋታህ አልሲሲ ከኤርትራው ፕሬዚዳንት ጋር በነበራቸው ጉብኝት ላይ ተናገሩም። የብልጽግናው መንግስት ይቅርታ እንዲጠይቅና ካሳ እንዲከፍል ኢህአፓ ጠየቀም። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ይህንን ያለው ዛሬ ጥቅምት 21 ቀን 2018 ዓ ም ባወጣውና ለአዲስ ማለዳ በላከው መግለጫ ላይ ነው። ፓርቲው በመግለጫው በኦሮሚያ ክልል በምስራቅ አርሲ ዞን አስተዳደርና ጥቅምት 14 ቀን 2018 ዓ.ም ሌሊት በጉና እና በመርቲ ወረዳዎች 17 እና ጥቅምት 17 ቀን 2018 ሌሊት በሽርካ ወረዳ 3 ጥቅምት 18 ቀን 2018 ዓ.ም ሌሊት በሆሎንቆ በሆሎንቆዋቢ ወረዳ አምስት በድምሩ 25 የኢትዮጵያ ኦርቶዶክስ እምነት ተከታይ ምእመናን ባሰቃቂ ሁኔታ ተገድለዋል ብለዋል። ኢህአፓ በምዕመኑ ላይ የተፈጸመው ግድያና አካላዊ ጉዳት አውግዞ መንግስት ተጠያቂነቱን እንዲያምንና ወንጀሉን የፈጸሙትን አካላት በአስቸኳይ ለፍርድ እንዲያቀርቡም አሳስቧል። ኢህአፓ በምኑ ላይ የተፈጸመው ግድያ አካላዊ ጉዳትን አውግዞ መንግስት ተጠያቂነቱን እንዲያምንና ወንጀሉን የፈጸሙት አካላት በአስቸኳይ ለፍርድ እንዲቀርቡም አሳስቧል። ለደረሰው ግድያና አካላዊ ጉዳት የሰማውን ሀዘን የገለጸው ፓርቲው መንግስት ይቅርታ እንዲጠይቅና አስፈላጊ ያለውን ካሳ ለሚመለከታቸው ሁሉ እንዲከፍል ጠይቋል። የፓርቲው መግለጫ ሲቀጥል፣ ጉዳት ከደረሰባቸው ባለፈም የእምነቱን ተከታዮች የእስልምና ተከታዮች ላይ ለደረሱት ጉዳቶች በተመሳሳይ ይቅርታ እንዲጠይቅም አሳስቧል። ከጥቂት አመታት ወዲህ የተባባሱት መጠነ ሰፊ በእምነት ስር እና ልዩነት ላይ ያተኮሩ ግድያዎች፣ አፈናዎች፣ እገታዎች፣ ማፈናቀል፣ የንብረት ንቅናቄዎችና ውድመቶች በአስቸኳይ ሊቆም ይገባል ሲልም አስጠንቅቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ በወጣው መግለጫ መንግስት የዜጎችን የመኖር መብት እንዲያረጋግጥም ጠይቋል። ሰላማዊነትና የግዛት አንድነት በጽኑ እንደምትደግፍ ፕሬዝዳንት አብዱል ፋታህ አልሲሲ ለቀናት ጉብኝት ካይሮ ለገቡት የኤርትራው ፕሬዝዳንት ተናገሩም። ግብጽ በምታስመርቀው ግዙፍ ሙዚየም የስነ ስርዓት ላይ ለመታደምና በሁለቱ የአገራት የጋራ ጉዳዮች ላይ ለመምከር ካይሮ ለገቡት ፕሬዝዳንት ኢሳያስ አፈወርቄ ፕሬዝዳንት ሲሲ አገራቸው ኤርትራ ደጋፊ መሆኗን ገልጸዋል። ከዚህ ቀደም ግብጽን በተደጋጋሚ የጎበኙት ፕሬዝዳንት ኢሳያስ አፈወርቄ የአሁኑ ጉብኝታቸው በፕሬዝዳንት አልሲሲ ግብዣ የሚካሄድ ሲሆን ለአምስት ቀናትም የሚቆይ መሆኑ ታውቋል። ከፕሬዝዳንቱ ጽሕፈት ቤት በወጣው መግለጫ እንደሚያመለክተው ሁለቱ ፕሬዝዳንቶች ተገናኝተው በተወያዩበት ጊዜ አልሲሲ ግብጽ የኤርትራን ሉዓላዊነት እና የግዛት አንድነት ለመደገፍ ቁርጠኛ መሆኗን አስታውቀዋል። ይህ የፕሬዝዳንት አልሲሲ እና የፕሬዝዳንት ኢሳያስ ውይይት የተካሄደው ኢትዮጵያ ላለፉት ዓመታት ስታነሳው የነበረውን የባህር በር የማግኘት ጥያቄን በተመለከተ ጠቅላይ ሚኒስትር አብይ በተወካዮች ምክር ቤት በዝርዝር በኤርትራንን በመጥቀስ ከተናገሩ ከአንድ ቀን በኋላ ነው። የቀይ ባህር በር ጉዳይ ለኢትዮጵያ ሕጋዊ፣ ታሪካዊ፣ መልካ ምድራዊና ኢኮኖሚያዊም ነው በመሆኑም መሆኑን የገለጹት የኢትዮጵያው ጠቅላይ ሚኒስትር ባለፉት ሰላሳ ዓመታት ኢትዮጵያ ያለ ባህር በር የቀረችበት ውሳኔ ተቀባይነት የሌለው በመሆኑ ሊስተካከል መካከል እንደሚገባው አስኖት ሰጥተው መናገራቸው የሚታወስ ነው። በኤርትራ በኩልም በኢትዮጵያ እየተነሳ ያለው ጥያቄ ሉዓላዊነቷን የሚጻረር በመሆኑ ተቀባይነት እንደሌለው በመግለጽ ስትቃወም ቆይታለች። ቢሆንም ግን ጠቅላይ ሚኒስትር አብይ የአገሪቱ ምክር ቤት ባደረጉት ንግግር ኢትዮጵያ የባህር በር እንድታጣ የተደረገበት መንገድ ምንም አይነት ሕጋዊ መሰረት የሌለው እና በየትኛውም የአገሪቱ ከፍተኛ የስልጣን አካል ወይም በሕዝቡ ያልተወሰነ መሆኑን በመጥቀስ በንግግር መፍትሄ ሊገኝለት እንደሚገባም ተናግረዋል። ኢትዮጵያ ከኤርትራ ጋር በሰላም አብሮ ለማድረግ ፍላጎት እንዳላት የተናገሩት ጠቅላይ ሚኒስተሩ አገራቸው የጦርነት ፍላጎት እንደሌላት፣ ነገር ግን ወደ ጦርነት ከተገባ ግን አስተማማኝ አቅም ስላለን ውጤቱ ግልጽ ነው፣ ማንም አያስቆመንም ሲሉም አስጠንቅቀዋል። ጠቅላይ ሚኒስትር አብይ አህመድ ይህንን በኤርትራ ላይ ያመጣጠረ ንግግር ካደረጉ ከአንድ ቀን በኋላ ካይሮ በማቅናት ከግብጽ ፕሬዝዳንት ጋር የተገናኙት የፕሬዝዳንት ኢሳያስ በተለያዩ ጉዳዮች ጋር በተለያዩ ጉዳዮች ላይ ውይይት እንደሚያደርጉም ይጠበቃል። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት ለአመታት በዘለቀው ዝግብ ውስጥ የምትገኘው ግብጽ ሶማሊያን ጨምራ ባለፉት አመታት ከኤርትራ ጋር የጋራ ግንባር መፍጠሯም ይታወሳል። ኢትዮጵያን የባህር በር ፍላጎት ተከትሎ ከኢትዮጵያ በኩል ስጋት የተደቀነባት ኤርትራ ከፕሬዝዳንት አልሲሲ በኩል የድጋፍ ማረጋገጫ ያገኘች ሲሆን በአሁኑ ጉብኝትም ፕሬዝዳንቱ ይህንን በድጋሚ እንዳረጋገጡላቸው የወጣው መግለጫ አመልክቷል። ሁለቱ መሪዎች በተጨማሪም በጦርነት እየታመሰች በምትገኘው በሱዳንና በሶማሊያ ጉዳይ ላይ የተዋዩ ሲሆን፣ ዓለም አቀፉን ሕግ በተለይም የቀጠናው አገራት ነጻነት ሉዓላዊነትና የግዛት አንድነት እንዲከበር በውይይታቸው ላይ አጽንዖት መስጠታቸውም ተገልጿል። መሪዎቹ ካይሮ ላይ የተገናኙት ሁለት ዓመት ባለፈው የእርስ በርስ ጦርነቱ ውስጥ በምትገኘው ሱዳን ዋነኛ ተፋላሚ የሆነው እና በኤርትራ እና በግብጽ የሚደገፈው የሱዳን ጦር በዳርፉር ከባድ የተባለ ሽንፈት ከገጠመው በኋላ ነው። ግብጽ ኤርትራና ሶማሊያ ባለፈው አመት ጥቅምት የጋራ ግንባር የመሰረቱት ኢትዮጵያ ከሶማሌላንድ ጋር የመግባቢያ ስምምነት ከተፈራረመች በኋላ ነበር። በ አስራ ዘጠኝ ዘጠና ደም አፋሳሽ የድንበር ጦርነት አድርገው ለሀያ አመታት በጠቅ በላይ ፍጥጫ ውስጥ የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ግንኙነታቸው አሻሽለው በትግራይ ውስጥ በተካሄደው ጦርነት ውስጥ በጋራ እስከመዋጋት ደርሰውም ነበር። የትግራይን ጦርነትን ያስቆመው የፕሪቶሪያው ስምምነት ከተፈጸመ በኋላ ግንኙነታቸው የሻከረው የኢትዮጵያና የኤርትራ መንግስት የኢትዮጵያን የባህር በር ፍላጎት ተከትሎ የበለጠ ወደ ተካረረ ሁኔታ ውስጥ ገብተውም ጦርነት እንዳይገቡም ይሰጋል።